አይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹም በቅድሚያ ሊገለብጡን ከነበሩ ጽንፈኞች ታድጋችሁናል ሲሉ አቶ አገኘሁ ተሻገር ተናገሩ። ጀነራሉ ደግሞ አጸያፊ ነገሮች እየተደረጉ ነው ብሏል። በአማራ ክልል ከሚደረገው ውጊያ ጎን ለጎን የጥፋት እጆችና መዘዙ የሚል ፕሮፓጋንዳም እየተከናወነ ነው። ዝርዝሩ ተዘጋጅቷል። ለሁለቱ ጄኔራሎች ልጆች ሰርግ 300 ሚሊዮን ብር የሚደርስ ገንዘብ መሰባሰቡ ተሰማ። ሌላኛው ጄኔራል ደግሞ በድጋሜ የተሞሸረው 30 ሚሊዮን ብር ጥሎች ለሚስታቸው ቤተሰቦች ማበረከታቸው ተነግሯል። ከምንጮቻችን የተገኘው መረጃ ይቀርባል። መንግስት የአዲስ አበባ ነዋሪዎችን አፈናቅሎ ያጠረውን መሬት ለተባበሩት አረብ ኤምሬቶች ባለስልጣናትና ነጋዴዎች ሊሸጠው ስለመሆኑ ተገለጸም። ይህንን ለማስፈጸም የሚያስችለውን አዋጅ ማዘጋጀቱንም ይፋ አድርጓል። ተጨማሪውን ይዘናል። እስከ 300 ሺህ ኢትዮጵያውያን እንደሚኖሩባት በሚነገርላት ጅቡቲ ጭንቀትና ትርምስ ተፈጥሯል። የጅቡቲ መንግስት ኢትዮጵያውያንን የማስወጣት እቅድ ምክንያቱ ፖለቲካዊ ነውም ተብሏል። ትሰሙታላችሁም። ይህ በእንዲህ እንዳለ 44 ኢትዮጵያውያን በአንድ ቤት ውስጥ እርቃናቸውን ጭምር ታጉረው ተገኙ። ከታሳሪዎች ውስጥ የውጭ ቋንቋ የሚችል ሰው ባለመኖሩ መግባባት አልተቻለምም ተብሏል። ሌላኛው መረጃችን ነው። የዶናልድ ትራምፕ የብሔራዊ ደህንነት አማካሪ ከኃላፊነታቸው ሊለቁ ነው። የፕሬዝደንቱ የብሔራዊ ደህንነት አማካሪ ማይክ ዋልዝና መከተላቸው ናቸው ከኃላፊነት ሊለቁ ስለመሆናቸው የተገለጸው የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ሊገለብጡን ከነበሩ ጽንፈኞች ታድጋችሁናል ሲሉ አቶ አገኘሁ ተሻገር ተናገሩ። ጄኔራሉ ደግሞ አጸያፊ ነገሮች እየተደረጉ ነው ብለዋል። በአማራ ክልል ከሚደረገው ውጊያ ጎን ለጎን የጥፋት እጆችና መዘዙ የሚል ፕሮፓጋንዳም እየተከናወነ ይገኛል። የቀድሞ የአማራ ክልል ርዕሰ መስተዳደረ ያሁኑ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ከፋኖ ኃይሎች እንቅስቃሴ ጋር በተያዘም አንድ ሰሞን ያደረጉት ተግባር መነጋገሪያ ነበር። የክልሉን የውጊያ ውሎ በተመለከተ በተለጠፈ አንድ የፌስቡክ ፖስት ስር ገብተው አስተያየት የጻፉት አቶ አገኘው ተሻገር አስነዋሪ ቃላትን ተጠቅመው ምላሽ መስጠታቸውም አይዘነጋም። የሆነ ሆኖ ዛሬ ደግሞ የፌዴራል ፖሊስ አመራሮች ፊት ቆመው ጽንፈኛው መንግስትን ለማስወገድ የነበረውን ህልም ከመከላከያ ጎን ሆናችሁ አተረፋችሁ የሚል መልእክት ሲያስተላልፉ ተሰምተዋል። የጽንፈኞች ያለ ምርጫ የመንግስት ስልጣን ለመቆጣጠር የሚፈልጉ ኃይሎች የሚያስቡትን ህልም ያመከናል ተቋም ስለሆነ ይህን አጠናክሮ መቀጠል እንዳለበት በዚህ አጋጣሚ ልገልጽ እወዳለሁ። በአማራ ክልል የሚንቀሳቀሱ የፋኖ ኃይሎችን በተመለከተ የብልጽግናው ሹማምንት አንድ አይነት አቋም የላቸውም። እንደ አቶ አገኘሁ ተሻገር ያሉት ባለስልጣናት መንግስት ሊገለብጡ የተነሱ ኃይሎች ናቸው ይላሉ። አብዛኞቹ ደግሞ ተራ ሽፍታዎችና ዘራፊዎች ናቸው ሲሉ ይሰማሉ። ዛሬ በማዕከላዊ ጎንደር ሻውራ ከተማ ተገኝተው ንግግር ያደረጉት የሰሜን ምዕራብ ዕዝ አዛዡ ሌትናንት ጄኔራል ብርሃኑ በቀለ ደግሞ የታሪካዊ ጠላቶቻችን አጀንዳ አስፈጻሚዎች ናቸው ናቸው ሲሉ ተሰምቷል። ከዛም በክልሉ ሰራዊታቸውን አስገብተው እያደረጉት ባሉት ውጊያም አጸያፊ ነገሮች ተፈጽመዋል ሲሉ ያክላሉ። በክልሉ እየተደረጉ ካሉ ጦርነቶች ባሻገር ከሰሞኑ ብልጽግና የፕሮፓጋንዳ ዘመቻዎችንም እያከናወነም ይገኛል። በየወረዳው ሰዎችን በመሰብሰብ ዶክመንታሪ በማዘጋጀት ጭምር ነው ይህ እየተፈጸመ ያለው። የጥፋት እጆችና መዘዞቹ የሚል አርዕስትም ያለው ሆኗል። በነዚህ ስብሰባዎች በአንዳንድ ቦታዎች የቀረበው ዘጋቢ ፊልም የሰሜን ኢትዮጵያው ጦርነት ወቅት የነበሩ ውድመቶች ጭምር የቀረቡበት በመንግስት ወታደሮች ጭምር የደረሱ ጥፋቶችን በፋኖ ኃይሎች የደረሱ ተብለው የተሰነዱበት ስለመሆኑ ተነግሯል። በተመሳሳይ ባለፈው ዓመት ዶክመንታሪ በማዘጋጀት የጥፋት ቡድኑ ሴራ በሚል በሚሊዮኖች የሚቆጠር ህዝብን አሳየው ሲል ገልጾ እንደነበር አይዘነጋም። አገዛዙም በክልሉ ጦርነቱ አስር ሚሊዮን ህዝብን ዘጋቢ ፊልም በየአዳራሹ በማሳየት ሳይሆን ፖለቲካዊ መፍትሄን በመስጠት እልባት እንዲያገኝ ማስቻል የብልጽግናው የመፍትሄ አማራጭ ሆኖ የተቀመጠ ግን አልሆነም። ይልቁንስ እጅ ስጡ የሚል ብቸኛ አማራጭ ነው ያለው። ለሁለት ጄኔራል ልጆች ሰርግ 300 ሚሊዮን ብር የሚደርስ ገንዘብ መሰብሰቡ ተሰማ። ሌላኛው ጄኔራል ደግሞ በድጋሜ የተሞሸረው 30 ሚሊዮን ብር ጥሎዎች ለሚስታቸው ቤተሰቦች ማበረከታቸው ተነግሯል። ከመከላከያና ከባለ ሀብቶች የተሰባሰበው ገንዘብ በመጪው ቅዳሜ በአዲስ አበባ ለሚፈጸመው ጋብቻ ድግስ የሚውል ነው ነው የተባለው። ሀገሪቱን ታዳጊዎችና ወጣቶችን ወደ ጦር ሜዳ እየማገዱ ያሉት የብልጽግናው መንግስት ባለስልጣናትን የሚያገለግሉት ጄኔራሎች ለአቅመ አዳምና ሔዋን የደረሱ ልጆቻቸውን ግን እየዳሩ እነሱም እያገቡ ናቸው። የልዩ ዘመቻዎች አዛዥ ሌተናንት ጀነራል ሹማ አብደታ ልጅ የሆነችው ሀዌ አብደታና የኃይል ስምሪትና ክትትል መምሪያ ኃላፊ ሜጀር ጀነራል ተስፋዬ አያሌው ልጅ የሆነው ናኦል ተስፋዬም በመጪው ቅዳሜ የሰርግ ስነስርዓታቸው በአዲስ አበባ እንደሚያከናውኑም ተነግሯል። ይህ በከተማ ታሪክ ታይቶ የማይታወቅ ውድ ድግስ የተባለለት ሰርግም በሚሊኒየም አዳራሽ ይካሄዳል ያሉት ምንጮቻችን ድግሱን ለማካሄድም ከተቋማትና ከባለሀብቶች በጀነራል ሹማ ስም ብቻ 165 ሚሊዮን ብር ተሰባስበዋል ይላሉ ኮሚቴ የተቋቁሞ ከመከላከያ ከባንኮችና ከባለሀብቶች የተሰባሰበው ይህ ገንዘብ የሁለቱም ሲደመር ሶስት መቶ ሚሊዮን ብር ይደርሳል ያሉት አንድ ጉዳዩን በቅርበት የሚያውቁ ኃላፊም በጄኔራል ተስፋዬ ስም የተሰባሰበው መጠኑ በትክክል ማወቅ እንደሚቸገሩ ተናግሯል። አስገዳጅ ወታደራዊ ምልመላ እያደረጉ የኢትዮጵያ ታዳጊዎችና ወጣቶችን ወደ ወታደራዊ ካምፖች የሚያግዙት እነዚህ ጄኔራሎች የእነርሱን ልጆች ግን ስልጣናቸውን ተጠቅመው ባገኙት ሀብት ለወግማ አረግ እያበቁ ነው ሲሉን በቁጭት አስተያየታቸውን ሰጥተውናል ባለፉት ዓመታት በመቶ ሺዎች ባለቁበት የኢትዮጵያ ጦርነት አንድም ጀኔራል ልጁን ወደ ጦር ሜዳ መላኩም ሆነ ወታደራዊ ስልጠና እንዲወስድ ስለማድረጉም አልተዘገበም። ይህ በእንዲህ እንዳለ የመከላከያ የውጭ ግንኙነት ኃላፊ የሆኑት ጀነራል ተሾመ ገመቹም በቅርቡ የተሞሸሩ መሆናቸውን ያስታወሱት ምንጮች ለባለቤታቸው ቤተሰቦች ለጥሎች ሰላሳ ሚሊዮን ብር ገቢ ሰጥተዋል ብሏል። መንግስት የአዲስ አበባ ነዋሪዎችን አፈናቅሎ ያጠረውን መሬት ለተባበሩት አረብ ኤሚሬቶች ባለስልጣናትና ነጋዴዎች ሊሸጠው ስለመሆኑ ተነገርም። ይህን ለማስፈጸም የሚያስችለውን አዋጅ ማዘጋጀቱን ይፋ አድርጓል። የኢትዮጵያ የገቢያ ልዑላዊነት ለአይኤምኤፍ የሸጠውና የዳር ድንበሯን ደግሞ ለጎረቤት ሀገራት የሰጠው የብልጽግናው መንግስት በአዲስ አበባም የከተማ መሬት ሊሸጥ ወስኗል። የሀገሪቱን ብሔራዊ ክብሮችና ሀገራዊ ጥቅሞች አሳልፈው እየሰጠ ያለው የብልጽግናው መንግስት የአዲስ አበባ ነዋሪዎችን ከመሀል የከተማዋ ክፍል እያፈ እየተፈናቀለና እየነቀለ ማስወጣቱ የሚታወቅ ነው። ይህ ነዋሪዎች እንዲነሱ ተደርጎ ከተዘጋጀው መሬት ውስጥም በአራት ኪሎ አቧሪ አካባቢና በእንጦጦ አካባቢ የሚገኘው መሬት የጠቅላይ ሚኒስትር አብይ አህመድ ንብረት እንደሆነ የሚነገርለት ኦቪድ ሪል ስቴት ያለ ጨረታ እንዲወስደው ተደርጓል። ጠቅላይ ሚኒስትሩ ሲናገሩ እንደተደመጡት ኦቪድ ይህ መሬት የተሰጠው 70/30 በሚል ቀመር ሲሆን ቤት ሰርቶ አብላጫውን እንዲወስድና 30 በመቶውን ደግሞ ለመንግስት ባለስልጣናት መኖሪያ እንዲሰጥ ብለው ነበር። በዚህ መልኩ አውለውት የተረፈው ሀብትን አሁን ደግሞ ለወዳጆቻቸው ለተባበሩት አረብ ኤምሬቶች ባለስልጣናትና ባለ ሀብቶች እንዲሰጡ የሚያስችላቸውን አዋጅ አዘጋጅቷል ዛሬ በሚኒስትሮች ምክር ቤቱ ውስጥ ይህ ረቂቅ አዋጅ ተዘጋጅቶ ለፓርላማም ተመርቷል። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበት አግባብን ለመደንቀቅ በሚል የተሰናዳው ይህ ረቂቅ አዋጅ ያጸደቁት ሁሉ ሚኒስትሮች መሆናቸውንም የጠቅላይ ሚኒስትሩ ጽህፈት ቤት አሳውቋል። የብልጽግና ሹሞች በተለይም የጠቅላይ ሚኒስትሩ የቅርብ ወዳጅና የቢዝነስ አጋር የሆኑት የተባበሩት አረብ ኢሚሬቶች ነጋዴዎችና ባለስልጣናት በሀገራቸው ያለባቸውን የመሬት እጥረት በኢትዮጵያ እንዲኖራቸው ሲጠይቁ መቆየታቸውን የሚያስታውሱ አስተያየት ሰጪዎች በኢንቨስትመንት መልክ እንዲወስዱ የተፈቀደ የተቀዳው አርኪ ሆኖ ባለመገኘቱ የመሬት ባለቤት እንዲሆኑ የሚያስችላቸው አዋጅ ተዘጋጅቶላቸዋል ብለዋል። ይህ የቅኝ ግዛት ቅጥያ ተደርጎ በብዙ የአፍሪካ ሀገሮች የሚወገዘውና መሬትን የጥቂት ነጫጭ ሀብታሞች ንብረት ያደርጋል በሚል ሲወገዝ የኖረው ፖሊሲ ከቅኝ ገዢዎች ራሷን ስትከላከል በኖረች ኢትዮጵያ ግን ተግባራዊ ሊደረግ ስለመሆኑም ነው የተገለጸው። በዚህም ነዳጅ ሸጠው የካበተ ዶላር ያላቸው የተባበሩት አረብ ኤምሬቶች ነጋዴዎችና ባለጠጎች ለብልጽግና የጦር መሳሪያ መግጃ የሚሆን ገንዘብ ከሰጡ በኋላ አዲስ አበባ ያሉ መሬቶችን እንዲወስዱ ይደረጋሉ ነው የተባሉም። የሀገር ውስጥ ባለ ሀብቶች ከአራት ኪሎም ሆነ ከካዛንጭስና ፒያሳ መሬቶች እንዲገዙ ተጠይቀው በተለያዩ ምክንያቶች አልደፈሩም የሚሉት ምንጮች፣ በአንድ በኩል የገንዘቡ ውድ መሆን፣ በሌላ በኩል ደግሞ ሕዝብ ከተፈናቀለበት ቦታ ላይ መሬት ወሰዳችሁ ንብረትም ታፈራላችሁ የሚለው ፖለቲካዊ ጫና የሀገር ውስጥ ባለ ሀብቶች ይህንን ሀብት የራሳቸው ለማድረግ ተነሳሽነት እንዳሳጣቸው የሚገልጹ አሉ። በኢትዮጵያ ውስጥ የሕዝብና የመንግስት ነው በሚል የተደነገገለትና ውስን ሀብት በመሆኑ ሀገሪቱ ዜጎች ሀብት ማፍሪያ መኖሪያና መማሪያ እንዲሆን ሲደረግ የነበረው መሬት ለዘመኑ ባለስልጣናት የቅርብ ወዳጆች ተላልፎ ሲሰጥ ሚኒስትሮቹ እጃቸውን እያወጡ መወሰናቸው የማይጠበቅ አይደለም የሚሉ አንድ ሌላ አስተያየት ሰጪ ደግሞ ይህንን ጉዳይ ግን ያገባናል ባይና አገር ወዳዶች ሁሉ ሊቃወሙት ይገባ ነበር በማለት ይመክራሉ። አገር በቀል ካፒታል ለመፍጠርና የራስ ዜጎች የሚያስተዳድሩት የራስ ሀገር ሀብትና የስራ እድል እንዲፈጠር በማሰብ ሲተገበር የቆየው መሬት ለኢትዮጵያውያን ብቻ የማቅረብ ፖሊሲ በአሁኑ ወቅት አዲስ አዲስ አበባ ውስጥ ያለው ህንፃን በሙሉ የኢትዮጵያን እንዲሆን ማድረጉን የሚያስታውሱ ሌላ አስተያየት ሰጭም ከዚህ በኋላ ግን መሬት የውጭ ሀገር ሰዎች እንዲገዙ የሚያደርገዋች ከወጣም ሀብታም ኢትዮጵያዊ እየተመናመነ እንዲሄድ እንደ ደቡብ አፍሪካና ሌሎችም አገራት ዋናውን የኢኮኖሚ ምንጭን ፈረንጅና አረብ የሚቆጣጠረው እንዲሆን የሚያደርግ ነው ሲሉ ያብራራሉ። በእርግጥ ጠቅላይ ሚኒስትር አብይ አህመድ በዚህ መልኩ በይፋ የኢትዮጵያውያንን ሀብት ለአረብ ለመሸጥ አዋጅ ይዘው ከመቅረባቸው በፊት የከተማ መሬት የግል መሆን አለበት በማለት እሳቸው ጠቅላይ ሚኒስትር ኮንኩበት ከሚሉት ሕገ መንግስት የተቃረነ አስተያየት ሲሰጡም ነበር። ቢያንስ በከተሞች መሬት የግለሰብ መሆን አለበት፣ ቢያንስ ባለቤቱ ሽጠው መንግስት ወይ ያሸጠው ወይ ይጠቀምበት። መከራን የሆነው በአጭሩ እንድትገነዘቡ፣ አዲስ አበባ ላይ የጀመርናቸው የልማት ስራዎች እንደ መንግስት መስራት ያልቻለ ነው። በሕገወጦች ነው። በጣም በርካታ ስራ እንሰራ አልቻል የውጭ ባለ ሀብቶች በተለይም የአረብ መሪዎች በኢትዮጵያ ውስጥ የመሬት ባለቤት እንዲሆኑ ከተዘረጋላቸው ከዚህ ረቂቅ ህግ በፊት የውጭ ባንኮች በኢትዮጵያ እንዲገቡ፣ በችርቻሮ ንግድ ላይ የተሰማሩ የውጭ ሰዎችም ይህንኑ ንግድ እንዲገቡበት የሚያደርግ አዋጅ መተግበሩ አይዘነጋም። ከስራም ከንብረትም ከባለቤትነትም ኢትዮጵያውያንን ለመንቀል የሚተጋው የብልጽግናው መንግስት በቅርቡ ደግሞ ነባሮቹ አዲስ አበቤዎች የሚኖሩባቸውን ፒያሳና አራት ኪሎ አፈናቅሎ አረቦች እንዲኖሩባቸው የሚያደርግ ህግ ተግባራዊ እንደሚያደርግ ይጠበቃል።

እስከ 300 ሺህ ኢትዮጵያን እንደሚኖሩባት በሚነገርላት ጅቡቲ ጭንቀትና ትርምስ ተፈጥሯል። የጅቡቲ ኢትዮጵያንን የማስወጣት እቅድ ምክንያቱ ደግሞ ፖለቲካዊ ነው ተብሏል። ባለቤቱን ካልናቁ አጥሩን አይነቀንቁ እንዲሉ ብልጽግና ኢትዮጵያና ኢትዮጵያን የተገፉ የተናቁ፣ በጎረቤት ሀገራትም ውጡልን በሚል የሚሳደዱ የሆን ዘንድ ማድረጉን እንደ ዲፕሎማሲያዊ ድል ይገልጸዋል። ቢያንስ በአራት ሀገራት ሉዓላዊነቷን ያስደፈሩ አገዛዙም እንደ ጅቡቲ ላሉ ሀገራት ያቀረበው ልመና በቅርቡ ውድቅ ተደርጎበታል። ጅቡቲ ከሁለት መቶ እስከ ሶስት መቶ ሺህ ይሆናሉ ተብለው የሚገመቱና በዛች ሀገር የሚኖሩ ኢትዮጵያውያን ዜጎች የመውጫ ጊዜያችሁን አጠናቃችኋል፣ አባራችኋለሁ ብላለች። ከተወሰኑት በስተቀርም አብዛኞቹ ፈቃድ የላቸውም እናውጡ ተብሏል። ጅቡቲ የጸጥታና የጤና ችግሮችን የዚህ ውሳኔ መነሻ ምክንያቶች እንደሆነ ትገልጻለች። ጅቡቲ ውስጥ የሚኖሩ ኢትዮጵያ ያለ ከፋ ጭንቀት የተጋለጡ ሲሆን የሀገሪቱ መንግስትም የሁሉም ሀገር ህገወጥ ስደተኞች በፈቃዳቸው ሀገሪቱን ለቀው እንዲወጡ በጥብቅ አሳስቧል። ለሁለት ዓመታት በጅቡቲ መኖራቸውን የሚገልጹት አቶ ሱልጣን መሐመድ የመኖሪያ ፍቃድ ያላቸው ወይዘሮ ሙና በጅቡቲ የተፈጠረውን ጭንቀትና ትርምስም እንዲገልጹታል። ተጨናንቋል። ማህበረሰቡ አሁን ጭንቅ ላይ ነው ያለው። ሱቅ አለ፣ ሆቴል አለ። ትላልቅ ድርጅቶችን ደግሞ እንደምታውቀው ኮንትራክት ይዘው የሚሰሩ ሰዎች አሉ። ከፍተኛ ትርምስ አለ። አሁን እዛ ዜጋው ጨንቆት ልጁን ምን የሚያደርግ ምን ላድርግ። በአጭር ቀን ውስጥ እቃችሁን፣ ንብረታችሁን ራሳችሁን ይዛችሁ ውጡ ማለት አንተ ምን ያህል እንደሚከብድ እኔ አላውቅም። በጣም ነው የሚከብደው። ህዝቡ እንዴት እንዳለ ልነግር አልችልም። በጣም ያሳዝናል። የኢትዮጵያ ህዝብ ጅቡቲ ላይ ያለው ያ ሁሉ ህዝብ ዝም ብሎ በዚች በዓል ጭር ቀን ውስጥ ውጣ የሚባልበት ምክንያት የለም። ፖሊሶች ያሰቃዩቸዋል። ውጡ አሉን አይደለ? ጊዜ እንኳን እስከሚደርስ ድረስ ለምን አይጠብቁም? የፖሊሱ የዱላው ምንድን ነው? ይሄ ይህንን ምን ይባል አይቻልም፣ በእውነት ቲክባህ ያነጋገራቸው አንድ ምሁር ደግሞ የጅቡቲ ውሳኔ ኢትዮጵያውያንን የማስወጣት መቅዷ ፖለቲካዊ ምክንያት አለው ይላሉ። ብዙ ጊዜ እንደምናየው እንዲህ አይነት ውሳኔ የሀገራት ፖለቲካዊ ግንኙነት ነጸብራቅ ነው። ዲፕሎማሲያዊ ግንኙነቶች በሰዎች ፍልሰት ላይ ከፍተኛ ተጽዕኖ አላቸው። መልካም ግንኙነት ሲኖር የሌላ ሀገር ዜጎችን ትንከባከባለ፣ አሉታዊ ግንኙነት ሲኖር ደግሞ የሌላውን ሀገር ዜጋ ታስወጣለ። የጅቡቲ አንዱ ምክንያትም ይሄ ሊሆን ይችላል ሲሉ ነው የሚገልጹት። በእርግጥም ባለሙያው እንደሚሉት የብልጽግናው አገዛዝ ከኤርትራ ጋር ወደ ጦር ሜዳ ወረድና ወረድ ላይ ነው። ከሶማሊያ ጋር ያለፉት ሶስት ወራት ቢረግብም በየ አለም አቀፍ መድረኩ ሲካሰስ ነው የሰነበተው። ሱዳን ከአመታት በፊት የህዳሴው ግድብን በቦንድን በማሽነሪም ጭምር ከመደገፍ ሸሽታ ሁሉና ዳሯ ካይሮ እንዲሆን አድርጓል። ባለሙያው ግን አሁን ጅቡቲ የምትወስደው እርምጃ ራሷንም የሚጎዳ ነው ይላሉ። ጅቡቲ ከሁለት መቶ እስከ ሶስት መቶ ሺ ኢትዮጵያን እንደሚኖርባት የሚገመት ሲሆን ይህ ማለት ከጅቡቲ ህዝብ አንድ አምስተኛው ያክል እንደማለት ነው። ከዚህ ውስጥ አብዛኛውን የማጓጓዝ አቅም እስከየት ታመጣለች? ስደተኛው ከመደናገጥ ይልቅ ይህንን ሁሉ ሰው እንዴት በተደራጀ መልኩ ከሀገር ሊያስወጡ እንደሚችሉ ነው ማየት የሚሻለው። በጅቡቲ አቅም ስደተኛውን እንዴት አድርገው ነው አደራጅተው ወደ ሀገሩት የሚመልሱት? የኢትዮጵያ መንግስት የእቅድ ጉዳት ስለሚያስከትል ከጅቡቲ መንግስት ጋር በጥልቀት መወያየት አለበት ሲሉም ባለሙያው ይመክራሉ። 44 ኢትዮጵያውያን በአንድ ቤት ውስጥ እርቃናቸውን ጭምር ታጉረው ተገኙ። ከታሳሪዎቹ ውስጥ የውጭ ቋንቋ የሚችል ሰው ባለመኖሩ መግባባት አልተቻለም ተብሏል። 44ቱ ኢትዮጵያውያን በአንድ ቤት ውስጥ ታጉረው የተገኙት በደቡብ አፍሪካ ነው። እነዚህ ያለ ፍቃድ በአንድ ቤት ውስጥ ተቆልፎባቸው ተገኙ የተባሉት ኢትዮጵያውያን በጆሃንስበርግ ከተማ ሰሜናዊ ክፍል በአንድ ቤት ውስጥ ተዘግቶባቸው ፖሊስ ያዝኳቸው ብሏል። ከእነዚህ ስደተኞች መካከል 27ቱ አዋቂዎችና ቀሪዎቹ 17 ደግሞ ታዳጊ ልጆች ሲሆኑ ፖሊስ ያሉበት መሆናቸውን ማወቅ የቻለው በተዘጋ ቤት ውስጥ ሲጮሁ በተሰማ ድምጽ ነው ሲልም ለመገናኛ ብዙሃን ተናግሯል። ነገር ግን ከመካከላቸው እንግሊዘኛም ሆነ የሀገሪቱን ቋንቋ የሚናገር ባለመኖሩም አስተርጓሚ የተፈለገው ዝርዝር መረጃ እስኪገኝ ድረስ በተገኙ ቤት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ማወቅ እንዳልተቻለም አብራርቷል። ኢትዮጵያኑ ስደተኞች ያሉበት ቦታ በፖሊስ ታውቆ በተያዘበት ጊዜም የቤቱ ባለቤትም ሆነ እዛ ቤት ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም አሊያም አምልጧል ተብሎ ይታመናል። ስለነዚህ ኢትዮጵያውያንም ሆነ ከጎረቤት ሀገራት ስለሚባረሩ ዜጎች ዜጋ ተኮር ዲፕሎማሲ ይከተላለው ሲል የነበረው የብልጽግናው አገዛዝ ምንም አስተያየት ሰጥቶ አያውቅም። የዶናልድ ትረምፕ የብሔራዊ ደህንነት አማካሪ ከኃላፊነታቸው ሊለቁ ነው። የፕሬዝዳንት ዶናልድ ትረምፕ የብሔራዊ ደህንነት አማካሪ ማይክ ልዝ እና ምክትላቸው አሌክስ ወን ከኃላፊነታቸው ሊለቁ ስለመሆኑ የሀገሪቱ የመገናኛ ብዙኃን ዘግቧል። የዶናልድ ትረምፕ ዋና የደህንነት አማካሪ ከኃላፊነታቸው እንደሚለቁ የተሰማው በየመን የታቀደ የአየር ጥቃትን በሚመለከት በሲግናል የማህበራዊ ሚዲያ ላይ በከፈቱት ቡድን ውስጥ በስህተት አንድ ጋዜጠኛ እንዲካተት ማድረጋቸውን በሚመለከት ኃላፊነቱን ከወሰዱ በኋላ ነው። ማይክ ዋልዝ ጋዜጠኛ ባለበት የሲግናል ቡድን ውስጥ በየመን ላይ ለመፈጸም የታቀደ ወታደራዊ ጥቃትን በተመለከተ መረጃ በማጋራታቸው ከፍተኛ ቁጣ ተቀስቅሶ ነበር። ይህ የሲግናል ግሩፕ ብሔራዊ ሚስጥርን ባለስልጣናት የሚለዋወጡበት ሲሆን ጋዜጠኛው ቡድኑን መቀላቀሉን ዋይት ሀውስ በወቅቱ አረጋግጦም ነበር። የ51 ዓመቱ ማይክ ዋልዝ መጋቢት ወር ላይ በሲግናል ማህበራዊ ሚዲያ ላይ የብሔራዊ ደህንነት ጉዳይን በተመለከተ የትራምፕ አስተዳደር አማካሪዎችን አካተው በከፈቱት ቡድን ውስጥ የአትላንቲክ ጋዜጠ ጋዜጠኛን በስህተት መካተቱ ከተሰማ በኋላ በርካታ ትችቶች ሲቀርብባቸውም ቆይተዋል። የትራምፕ አስተዳደር አባላትን በወቅቱ በማህበራዊ ሚዲያው ላይ ሚስጥራ መረጃ አልተጋራም፣ እንደዚሁም የደህንነት አደጋ የለውም ሲሉ ጉዳዩን ሲያጣጥሉም ነበር። የዘ አትላንቲክ መጽሄት ዋና አዘጋጅ የሆነው ጄፍሪ ጎልድበርግ ግን ምክትል ፕሬዚደንት ጄዲ ቫንስና የመከላከያ ሚኒስትሩ የሚገኙበት ቡድን ውስጥ ነበር ሳላውቅ የተካተትኩት ብሏል። ፕሬዚደንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ በጥቂት ወራት ውስጥ ካስተዳደራቸው አንድ ፊ ሲለቁም ይህ የመጀመሪያው ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም፣ አበቃን። ቸር ያሰማን።